ሰላም ሰላም ሰላም እንዴት ናችሁ? የተወደዳችሁ የናሂ ቲዩብ ቤተሰቦች ሰላማችሁ ብዙት ይበልልኝ። ስለ አባታችን ተጨንቃችሁ እግዚአብሔር ይማረውም እንደዚሁም ተጨንቃችሁ ምደውሉ አላችሁ በሁሉም ነገር ከጎናችን ያላችሁ አላችሁ። በመጀመሪያ እግዚአብሔር ይስጥልን እግዚአብሔር ያክብርልኝ። ሲቀጥል ስለ አባታችን አንዳንድ መረጃ አለን። ትላንት ከሐዋሳ መተን እዚህ አዲስ አበባ ነው የምንገኘው። አዲስ አበባ መምህር ግርማ ድሙጋ ነበርን እና እህቴ ትንሽ እንትን ብላ ነበረ። መተት ምናምን እንደተሰራብን ተናግራ ነበረ። ያው መንፈሱ ማለት እሷ ላይ ሆኖ ቤተሰባችንን ያጠፋ በመቶ ሃምሳ ሺህ ብር የተመተተ መተት አባታችንንም እንደዚህ ብሎ እንዳይንቀሳቀስ ያደረገው እሱ እንደሆነ ተናግራለች። እኔም ስራዬም እንዲበላሽ እንደዚሁም ወገቤን ያመኛልና ወገቤንም ይዞ እያሰቃየኝ ያለው እሱ ራሱ መንፈሱ እንደሆነ እናታችንንም እንደዚሁ እሷንም ስራ እንድታጣ እንድትጨናነቅ ተጓራዋ እንዲያማት ና እና ይህን ያደረገው የሰው ልጅ ነው። እና የሰዎች እውነት በጣም ተጨቃቅነናል። ይህን ያህል ሰው ሰው ላይ ጨከን ሆኗል። መቶ ሀምሳ ሺህ ብር ያልከፍለው ለመተተኛ፣ ለጠንቋይ ቤተሰባችንን ለማጥፋት ኦልሬዲ ሊገሉ ነበረ። እኛ ተሯሩጠን እግዚአብሔር በቃ በባረካቸው እህት ወንድሞቼ ድጋፍ፣ አሁን ላይ እግዚአብሔር ይመስገን አባታችንን ቃጽላ ማርያም አምጥተነዋል። እንግዲህ እኔም እፈወሳለሁ፣ አባታችንም እህቴም እንደዚሁም እናታችንም። አሁን እንግዲህ ቃጽላ ማርያም ዛሬ ደርሰናል። ከጎናችን ያላችሁ ሁላችሁንም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። በሁሉም ነገር ከጎናችን ያላችሁ አላችሁ፣ በሀሳብ በገንዘብ፣ በሁሉ ነገር ከጎናችን ያላችሁ ቴንኪዩ ማለት እንወዳለን በዚህ አጋጣሚ እህቴም የሆነ የሚሆነ ነገር ማለት ትፈልጋለች። እስቲ አንቺ ምንድን ሆኖ ደስተሽ እና ይሄን ነገር ማለት ትችያለሽ። እና እኔ የምለው ው መጀመሪያ በቃ ማመስገን ሊጀምር እስካሁን ድረስ ከጎናችን ሊደወላችሁ በቃ የእኛ ጭንቀት ጭንቀታችሁ ሆኖ ማለት ነው፣ ሐሳባችን ሐዘናችን ሐዘናችሁ ሆኖ በደስታችንም በሐዘናችንም ጊዜ ሁላችሁም ከጎናችንም ለዛ በጣም እናመሰግናለን። እግዚአብሔር ያክብርልን እና ከዚህም ቀጥሎ ደግሞ ያለው ነገር ላይ በጽሎታችሁ ባለው በሁሉም ነገር በቃ ከጎናችን እንድትሆኑ እንፈልጋለን እና በጣም እናከብራችኋለን። እና ያው እኛ ላይ የተፈጠረው ነገር በጣም ከባድ ነው። ያው የሰው ልጅ እንግዲህ በጣም ብዙ ነገር ይሰራል። እንግዲህ ምን ማለት ይቻላል? በጣም ከባድ ነው። እኔ እንግዲህ ባላሰብኩት ነገር ያው እግዚአብሔር ደግሞ አጋለጠው እና እስቲ ያ የቀረውንም ደግሞ አሁን አባቴንም ደግሞ እንዲህ ወደ ቃስ ለማርያም መጥተናል። ፍንጩን አግኝተናል። የቀረውን ደግሞ እሷ ምራ በሰላም ተራምዶ በደስታ ደግሞ እንመለሳለን ብለን እናስባለን። ደግሞ እሱ ይሆናል ደግሞ አይቀርም እና በጣም እናመሰግናቸዋለን። እና በዚህ አጋጣሚ ሙስሊም ክርስቲያን፣ እህት ወንድሞቻችን ከጎናችን በጸሎት ያላችሁ እግዚአብሔር ይስጠልን፣ በቤት የቅድስት ድንግል ማርያም የማያልቀውን ሰላም፣ ጤና ለቤተሰቦቻቸው ትስጠልን እና የሰው ልጅ በጣም ተጨካክኗል በላይ ተጨካክናል። መቶ ሃምሳ ሺህ ብር ከፍለው ቤተሰቦቻችን ሙሉ እንዲጠፍ ወረዲ በዚህ ሳምንት እንድናልቅ ነበረ። ይህ ነገር አምናም ተከፍሎበት ዘንድሮ ታድሶ በመቶ ሺህ ብር ህይወታችንን እንዲመሰቃቀል ደግሞ ምክንያቱ ራሱ ይገርማል። ለምን ይስቃሉ? በቃ ለምን ይስቃሉ? ስለሚስቁ ነው እንደዚህ ያደረጉት የሚል ምክንያት ነው እና ስለ ሁሉም ግን እግዚአብሔር ይመስገን። እንደዛ የሚያደረጉትንም እግዚአብሔር ልቦና ይስጣቸው። እኛ ምንም አንልም አውቀናቸዋል። እግዚአብሔር ልቦና ይስጣቸው ምንም አንልም። ፈጣሪ አሁንም ብርታት ይሆናል። አሁንም በጸሎት በድዋ ከጎናችን ሆኑ። ፈጣሪ አገራችን ሰላም ያርግልን። አዲስ መረጃ ያለው ይሄ ነው። በቀጣይ መረጃ እስከምንገናኝ ፈጣሪ ሀገራችን ሰላም ያርግልን። ደህና ሁሉነት። እንወዳችኋለን። እግዚአብሔር ያክብርን። ከጎናችን ያለ ፈጣሪ ያክብር። እግዚአብሔር ያክብር። እግዚአብሔር ያክብር። እንወዳችኋለን። ሰላም ምን እንለን